ከሚጠሉን ሁሉ እጅ ለአባቶቻችን ምሕረት አደረገ እያለ አሁን በእነዚህ ሁሉ ስለ ነገረ ክርስቶስ ነው እየሰበከን የመጣ። ከላይ አይተሽው ከሆነ መንፈስ ቅዱስ መላበት መንፈስ ቅዱስ አደረበት። ስለ ነገረ ክርስቶስ ተናገረ። ቀጥሎ ስለ ልጁም ተናግሯል። መጀመሪያ ስለማን ተናገረ? ስለ ኢየሱስ ክርስቶስ። ምንድን ነው ያለ ዘካርያስ? መንፈስ ቅዱስ መላበት ትንቢት ተናገር፣ እንዲህም አለ። ምን ብሎ? የእስራኤል ጌታ አምላክ ይባረክ ጎብኝቶ ለሕዝቡ ቤዛ አድርጎልናልና ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረው። አሁን ነቢያት ስለማን ተናገሩ? ስለ ክርስቶስ ምን አለ? በብላቴናው በዳዊት ቤት አለ። የዳዊት ዘር የሆነ ክርስቶስ ማለት ነው። በስጋ ክርስቶስ በዳዊት በዳዊት ከዳዊት ዘር ይመጣልና፣ የማዳንን ቀንድ ቀንድ ቀንድ። ለምን ክርስቶስን ቀንድ ብሎታል? ከእንስሳት በቀንዳቸው ያስፈራሉ፣ በቀንዳቸው ድል ያደርጋሉ። እኛ አማኞች ደግሞ ቀንድ በሆነው ክርስቶስ ጠላታችን ድል እንነሳለን፣ እንከበርበታለን። አሁን ክርስቶስን በዳዊት የማዳንን ቀንድ አሉ። የማዳን ቀንድ ይባላል። ግርማ ሞገሳችን፣ ድህነትን ያገኘንበት፣ ጠላትን ያሸነፍበት ቀንዳችን፣ መፈሪያችን ስሙ፣ ኃይላችን ስሙ፣ ግርማችን የሆነ አስወግዷቸውማ። መሐመድ ይህ ቦታ አይደለም፣ ወንድም አትሂድ ኦኬ። አድጓል። ከጥንት ጀምሮ በነበሩት በቅዱሳን ነቢያት እንደተናገረው በብላቴናው በዳዊት ቤት የማዳንን ቀንድ አስነስቷልና፣ ማዳኑም ከወደረኞች ማዳኑም ከወደረኞች እና ከሚጠሉን ሁሉ እጅ ነው። ከነዚህም ለአባቶቻችን ምሕረትን አደረገ። ለአባቶቻችን ለአብርሃምም የማለውን መሐላውን ቅዱሱን ኪዳን ቅዱሱ ቅዱሱ ኪዳን ምንድን ነው? ቅዱሱ ኪዳን ማለት እኮ ግን ማለት ነው። አምስት ቀን ተኩል ሲፈጸም ምትቻ ድርሃለው የተባለው ለአዳም የተገባው ኪዳን ነው። ለአብርሃም ስ የምንሰጠው ልክ ያ ብስታኮቴ ጽዋ በረከትን ይዞ ካህኑ መልከ ጼዴቅ በነበረ ሰዓት ብስታ ኩቶ ባየበት ሰዓት አብርሃም አውክሙ ተመለ ከመራ ይለት የሚለው አብርሃም አባታችሁ ቀን ላይ ወደደ ብሎ ካህኑ መልከ ጼዴቅ አማካኝነት ሊያየው የፈለገውን አስቀድሞ በአዲስ ኪዳን የሚሆነውን ያን በሕገ ልቡና አምጥቶ አሳይቶት የነበረውን ቅዱሱ ኪዳን ይባላል። የማዳን ክርስቶስ ሰው መሆኑን መወለዱን፣ በአጭር ቁመት በጠባብ ደረት መወሰኑ ቅዱሱ ኪዳን የሚባል እሱ ነው። ቅዱሱ ኪዳን ብለን የምናስበው እሱ ነው። ይቅርታ አንዴ፣ አባታችን ኮርስ እየሰጠው ነው፣ ስጨርስ ለደውልሎት